በነገራችን ላይ በጣም በጣም አንዳንድ ጊዜ ባልና ሚስት ከምን ይቀዳል የሚባለው ውሸት ነው። የእንቁርቴ ባል ማለት በጣም የተባረከና ደስ የሚል ሰው በቃ። ስለሱ እሱን የሚያውቁት ስለሱ ምናምን ነገር እዛ ኢትዮጵያ ሲያወሩ ማይጋድ በቃ ይገርማቸዋል በጣም አንዳንዴ። ይችን ነው እንዴት አርጎ ነው ይችን ሰይጣን ያገባት? እንዴት አርጎ ነው ከዚህ ሰይጣን ጋራ የኖረው? ማን ነው ሲችን ሴትዮ ያገናኘው ነው ምትሉት? የፈረደበት ይሄ አሜሪካን ለመምጣት ጸባያቸውን አሽሞንሙኖ ጸባያቸውን መጀመሪያ ላይ በቃ አሽሞንሙኖ ወንዶችን ይቀርቡና ከቀረቡ በኋላ አሜሪካን ሲመጡ እሱ ደግሞ ወደ ሀገር ቤት ተመልሶ ገባ። ከማበዱ የተነሳ ማለት ነው። በጣም መኖር ስላልቻለ አሜሪካን ውስጥ ስላልቻለ፣ ብቻ እሷን እዚህ አምጥቶ ከእሷ ጋር መኖር ስላልቻለ ተመልሶ እሱ ወደ ኢትዮጵያ ገባ ማለት ነው። አሁን ኢትዮጵያ ሆኖ ክስ መሰረተችበት። ቻይልድ ሰፖርት አድርገኝ ብላ እንቁርቲ ክስ ስትመሰረትበት ሰውየው ያው እዚህም ቤተሰቦች አሉት ጣጣጣጣ ብሎ መጣ ማለት ነው። ሲመጣ በሱም አልተስማሙ መሰለኝ ይመስለኛል። አንዳንድ ጊዜ የሆነ የራሱ የሆነ ሕግ አለው መሰለኝ ይመስለኛል። እንትን አላለም አልተስማሙም የሆነ የማይሆንበት ነገር አጋጠማት። ከዛ ምን ትላለች? እኔ ትንቲ ፎር አወርስ እየሰራሁ ልጅም ተሸክሜ ስራም እየሰራው አይሆንም፣ ልጅህን ውሰድ ስትለው፣ ታዲያ ምን ችግር አለ? አልመሰላትም። ማስፈራሪያ ነበር መሰለኝ፣ ልጆቹን ውሰድ። ከዛ እንዳለ ቲክቶክ ላይ የምትዘፈዘፈውን ቁጭ ብላ እዚህ የምታወራውን ልጆቹ ከኋላ የሚጮሁትን ቪዲዮ ምናምን አድርገው አሉ ለጠበቃው ጓ ገጭ አርጎ ስጠት። ይኸው አብዳልኳችሁ። በኤኤ የልጆቹን ፎቶ ትለጥፋለች መልሳ። ለቤተሰቦቹ ያው እናቶች ትላልቆች ሰዎች አሉ አይደለ? ልጆቼ ናፈቆኝ እያለች ታነባዋለች። ማን ሊያዳምጣት ማን ሊያዳምጣት ማል ያዳምጣት ሰውየው ደግሞ በአቅምም በምንም ይበልጣታል። በነገራችን ላይ ይህ አሁን ባዶ ቤት ሰሞኑን ታዩታላችሁ ወይ ታንቃ በገመድ እናገኛታለን ወይ ደግሞ እንደለመደችው አንዱን ጎረምሳ አስገብታ እንደው ታያላችሁ። የእንቁርቴና የሊያ ፊንገር ሾ መጨረሻ የሚሆነው እዚህ ሚዲያ ላይ ወይ አኪም ቤት ይችኛው አብዳ አኪምቤት ገብታ ነው። ያችኛው እንኳን አልቆላታል። ወይ እራሷን አንቃ ወይ ሰው ከደረሰላት ሐኪም ቤት ያስገባታል። እንቁርቴን ሰዎች ከደረሱላት ማለት ነው። ካልሆነ ግን ማችናት። እንቁርቴ፣ እውነቱን ልንገራችሁ ያለ አንደኛ ነገር ደግሞ ዲፕሬሽን በጣም አለባት። የሐኪም ማስረጃ በሙሉ አለው ሰውየው አሉ። በቃ ጥም ጥም ጥም አድርጎ። እንዳትንቀሳቀስ አልቦ በህግ አስሯት። አልቋችሁ ልጆቹን ይዞ አሉ ኢትዮጵያ ላፍ ብሎላችኋል። ኢትዮጵያ ሄደ ልጆቹን ይዞ ኢትዮጵያ ባይ ባይ። አሁን የእንቁርቴ ልጆች ያሉት አድራሻውን እነግራቸዋለሁ፣ ኢትዮጵያ ነው። ይኸውላችሁ፣ ኢትዮጵያ ናቸው ያሉት። አበስ ገበርኩ ጌታዬ። አሜሪካን አንድናት ወልዳ ምን አለ? ተከብራ ሶስት ልጆቿን አላጣች ቁጭ አርጎ ማሳደግ ሲችል ቁጭ አርጎ ሌላው ቢቀር ከወንድ ጋር እንኳን በትለያዩ እግዚአብሔር ምስክሬን ነው። በትለያዩ ስራችሁን እየሰራችሁ ምን እንዳለች ታውቃላችሁ? ደከመኝ እዚህ ላይ ተዘብዝባየዋለች እየዋለች እኮ ነው፣ ለሽማግሌዎቹ ሶስት ልጅ መሸከም ደከመኝ። ዊቴድ ይዞ የኔ ጌታ እኔ ኮባድ አልተመኘውም። የኔ ጌታ ምን ሆነሃል? አልተመኘውም ኮባድ ዲ አንደርስታንድ ማይ ስፒክ ት አይ ሴይ ፈርሱ ለርን ዋት አይ ሴይ ዱ ዩ አንደርስታንድ ዛት ዌን አይ አም ስፒክ። እንቁርቴ ከዛ የው ልጆቹን ይዞ አልኳቸው። እሷ የመሰላት ልጅ ይዞ አሜሪካን ሚንዘላዘል መስሏታሉ። ዞር ብላ ስታያሉ ይዞ አሉ ኢትዮጵያ ላፍ ልጆቹን። ያው ባዶ አንድ የተሽቀረቀረች አንዴ ልጅ ትለጥፋለች። አንዴ ለካ አብዳለች። በሐጫሉ ሙዚቃ እያደረገች አንዳንድ ጊዜ በሐጫሉ ሙዚቃ እያደረገች የምታለቃቀሰው፣ አንዳንድ ጊዜ አንዳንድ ጊዜ ደግሞ እዚህ ላይ የምታወራት ፍዝዝ ስትል፣ ምን ስትል እንደዚህ ስትቦጭቅ፣ አሁን ታያላችሁ። ከዚህ የበለጠ አብዳ ነው የምታገኛት። ከዚህ የበለጠ ወይተሚኒት፣ ጠብቁ። እግዚአብሔር ታላቅ ነው። እኔ አንድ ነገር ልንገራችሁ፣ ጂጂ ነ የነካ የለውም። በረካ አይደለም ከልጅሽ ገና ከነብስሽ ትለያያለሽ። ቤተሰቡ በሙሉ አሉ፣ ወንድሞቿ ቤተሰቦች አሉ፣ እህቶቿ በሙሉ አሉ። እንዴት ልጅ አባት ጋ ያድጋል? እንዴት ትሰጫለሽ? ተብላሉ ምን ወዳሳን በገዳ በግዷ ነው የምትሰጠው። ቪዲዮውን ስብስብ አርጎ አሉ? እንካ ስትለዋሉ እሺ ብለዋሉ። እሷ የመሰላት በልጅ አስራ እዚህ አሜሪካን ሀገር ውስጥ ልጅ ያሳድግልኛል ስትላሉ፣ ስብስብ አርጎ ኢትዮጵያ። የምን አባሽ ቫኬሽን ነው ደግሞ ደናደና ብርን ቫኬሽን ነው የወጡት። የምን አባሽ ቫኬሽን ነው ኢትዮጵያ ኢትዮጵያ አለቀ ከዚህ በኋላ ከእጁ ያውጡ እህቶቹ አሉ ቤተሰቦች አሉ ዩኖ የዘን ነጡ አባትዬ የዘን ነጡ ክርስቲያን ቤተሰቦች አሉ በስነ ስርዓቱ ያሳድጋል እናቱ አሉ እህቶቹ አሉ ወንድሞቹ አሉ ትላልቅ ወንድሞቹ አሉ የተማረ ሰው ነው ስሚ አንቺ ጋር አንቺ እንቁርቴ ጋር ሆነው ሽናንና ሀሜትን እያዩ ከሚያድጉ ያ ያ አይሊቪንግ ን ጀርመኒ ቴዲ

እንግሊዝኛው ይቀር ለምንድን ነው የሚቀረው እንዴ ከእንቁርት የተሻለ ነገር ነው ማወራው እና ጉድ ልንገራችሁማ ጉድ ልንገራችሁ አዳምጡ ሰዋን ብጥብጥ አድርጋ ብጥብጥ ልጆች ልጆች እሱ ደሞ አሉ ብታዩ አታበድርኝ እንግሊዘኛ በቂ ነው ያ አንደርስታንድ እሱ ደሞ አሉ ብታዩ አትፈልጊም ሶስት ቀን እንኳን አልሰጣትም አሉ። ሶስት ቀን እሷ የመሰላትን በጣም ነው የምትወደው። እሱ ግን አይፈልጋትም። በየሱስ አስባችሁታል? አስባችሁታል? ወንድ ልጅ ሶስት አስወልዷቸው፣ አልፈልግም። ቤት የተርጀሪ ያልተደረገች ወሬ አታብዙ። እች ባለጌ፣ እች ጉፋያ፣ ጉፋያ እኮ ናት። እና መጀመሪያ የመሰላት አሉ፣ መጀመሪያ የመሰላት ልጁን እንካ ብላ ስሰጠው በቃ፣ እኔ ደክሞኛል፣ አትቼ ማለት አለው አልችልም፣ አትቼ ማ አልችልም። ኦኬ፣ ያዝ እንካ ልጁን ብላ እሷ የመሰላት እንግዲህ እዚሁን እንዲቀመጡ አሜሪካን ሀገር፣ ከዛ ሰውየውን አስራ ልታስቀምጥ። ምክንያቱም ሰውየው ኢትዮጵያ ውስጥ ሌላ ሴት ይዟል እየተባለ አቢት ሴት ግን ደግሞ እኮ ሲያምር እኮ ደግሞ የኔ ሀገር ልጅ ነው። ታውቃላችሁ፣ የወለጋ ሰው ነው። በጣም የተማረ ሰው ነው። ፓስተር ነው። እንዴት ባህሪው ይሏቸዋል እንደው በቃ ቁንጅና ይሏቸዋል ባህሪው፣ ጉብዝናው፣ ምናምን በቃ አሁን ኢትዮጵያ ገርል ፍሬንድ ይዟል የሚባል ነገር ሰምታለች። እንግዲህ አጀሪት ኖኖኖ ሽዝ ኖት ን ካናዳ ሺ ን አሜሪካ ዋሽንግተን ዲሲ ሺ ሊቪንግ ዲሲ እስቲ የዚህ ሴትዮ ፎቶ ሼር አድርጉለት፣ ሊንኩ ለዚህ ሰውዬ ለቴዲ ከዛ ከዛ ሰፖርት ቻይልድ ሰፖርት ስትለው እየተንጠለጠለ ምጥት ከኢትዮጵያ ማን ሱ ሊፈራ ጀግና፣ የወለጋ የወለጋ ልጅ እኮ ነው ጀግና። ምጥት ከዛ ፍርድ ቤት እንትን ስትለው በዚህ በዛ በዚህ በዚህ እንግዲህ ይመስለኛል ገቢው ትንሽ ሊሆን ይችላል፣ ምናምን ምናምን ነገር መሰለኝ አደለ። እኛ ገር ገቢያችሁ ትንሽ ከሆነ ቻይልድ ሰፖርት አትከፍሉም፣ አትከፍሉም መንግስት ራሱ ነው የሚከፍለው። ገቢያችሁን ብቻ ማሳየት ነው። የአሜሪካንን ህግ አላውቅም። ከዛ በኋላ ኦኬ ልጅ ያዝ ተባላሉ። ኦኬ እንደዛ ከሆነ ልጅ ያዝ ትፈልጊያለሽ ስትባል፣ አዎ ልጅ ያዛለች። እኔ ደከምኛ፣ አቃተኝ፣ ያመኛል። በሽተኛ ነው ደግሞ ታውቃላችሁ። ያመኛል ምናምን መጥተሽ አላሉ እሺ እ ሶስት ቀን አሉ። እሷ እዚ ቤት ተከራይቶ ልጆቹን ይዞ እኔ እንደፈለኩኝ እየወጣው እየገባ አያለው ስትላሉ፣ ኢትዮጵያ አየር መንገድ ላይ ፖ ብሎ ይዞላት ሄዳ፣ ኢትዮጵያ አሁን ኢትዮጵያ ይዞ ልጆቹን ቁጭ ብሏል። ከእናቱ ጋር አላቸዋለሁን ደከመን ይጋደብት እንዴት ናቸው? ናችሁልኝ፣ ሰላም ናችሁልኝ፣ እንዴ እንደምን ናችሁ? ኮንግራቹሌሽን ቤቢ ኮንግራቹሌሽን። ስንት አንጀት ይቆሰላል። እዛ በቃችሁ። ገና በኤአይ ፎቶ ፎቶ ታሳያለሽ። ገና ታብጃለሽ። አብደሽ ጨርቅሽን ጥለሽ ነው የሚያዩሽ። አበስ ገበርኩ ጌታዬ። አንተ ከኦሮሞ ጋር ከኦሮሞ ጋር እኮ አትጣላ የማይሆን የማንን ነቅታ እንደሆነ ምን አውቃለሁ። እናቴ ሰሩላት እኮ ሰርተውላታል እኮ አሁን እኮ ተደብቃ እኮ ነው የምታወራችሁ። እንደድሮ ድሮ መሰላችሁ እንዴ ጋይስ፣ አሜሪካን ቀላል አይደለም ነገርኳችሁ። አባትየው አንገቱን ጠምዝዞ ነው ልጆቹን የተቀበለው። ቀላል አድርጋችሁታል እንዴ! ትንሽ ቆይታ እንደዚች ሀገሯ ጨርቋን ጥላ እስከምትወጣ ድረስ

ማንጋ እንዳሉ ምናምን እኔ እየት ሀገር እንዳሉ እነግርሻለሁ። እኔ የት ሀገር የቱ ጋር እንዳሉ ማንጋ እንዳሉ ማን እንደሚያሳድጋቸው አይቴልዩ አባትዬው ቀምቷታል። አለቀ እብድ ስለሆነች ከቤት የጤና ሴት ቤት እንኳን ማለት ሰው ነኝ። በጣም ባልያው ቀማት። ጀግና የሆነ የወለጋ ባል እኮ ነው ያላት። እንደ ቸራጥ መሰላችሁ? ምን ብዬ ልንገራችሁ እንግዲህ። ጀግና የሆነ ባልሽን ሄዱ ብዬ ማውራት አለብኝ። ና ና፣ ተቀምተሻልም ተናጋ ናቸው፣ ተቀምተሻል። ይፈንዱ ይፈንዱ ማለ በአውራም እኮ ማን ነው የነጠቀኝ? ማን ነው እኔ መንጠቅ ሚችለው?

መንገራቸው አንከብክቦን የወሰዳቸው ሰውየው ይናፍቅሻል። ቫኬሽን የትኛው የሀብታም ዘር ሆነሽ ነው ቫኬሽን የሚኖረሽ? አንድ እናት አንድ እናት የበላቸው አንድ እናት ራይት ከሌላት ከአባት የበለጠ አባት ከ24 አወርስ የበለጠ ቫኬሽን አይሰጡም። በአወርስ ነው እዚያ ሀገር አውሮፓና አሜሪካ ልጆች ቫኬሽን ለመውሰድ ዩ ቢ ሪች ኤንድ ስማርት ኦኬ። ቀላል ነው እንዴ? ተፈረደው በልጆች ያገኛል። ከዚህ በላይ ምን አይነት ዘር ልዝራለች? እኔ እውነትና እውነት ሀቅና ሀቅ ነው የምናገሩ። አላስመስል ሰው ይላል። ላስት ዊክ ነ ከዛው ከፍርድ ቤት የፍርድ ቤቱን ወረቀት ለውጠው፣ እንዴ! የፍርድ ቤቱን ወረቀት ለውጠው፣ የፍርድ ቤቱን ወረቀት ለውጠው፣ እንዴ! ላስት ፍራይደይ ዩር ላስት አፖይንትመንት ጁሪ ሜሪላንድ ሜሪላንድ ፍርድ ቤት ከፍርድ ቤት መልስ እንኳን አላየሻቸውም። እከክ ፍርድ ቤት ማስረክበ የመጣች እኮ የሷ ደግሞ ታሪክ እኮ ነው የሚያስቀው እኮ። ካልሆነ ሽናዎች ቹቹ ለምን ቹቹን ፓንት አታቀርብም? እኛ ምን አገባ ነው? የት አባቱ ምናውቀው ነው? አንቱን አቅርቢዎቹ እኛ ወልደን ኦሮሞ ሴት ወልዳ ቀምታ ስታሳድግ እንጂ ተቀምታ አላየም። ዛስ ጂጂክያ ጂጂክያ ቀማች እንጂ አልተቀማችም። አንቺ ሶስት ልጅ ስታስረክቢ እንደማየት አስነዋሪ ነገር። ለነገሩ ኢዝ ማይ ብራዘር ፍሮም ወለጋ የተወለድኩበት ነው የተወለደው። አዳምጧት፣ አዳምጧት። እቺ ይናፋ ፋ ባፏ ያወራች ነው። ስፊት ነው። ጉ ባፏ ያወራች ነው። አሁን በቃ ይሄኔ ልጆችሽ ቢኖሩ ኖሮ ፎቶ ለጥፈሽ እንደዚህ ባ ይወላችሁ። ፎቶ እኮ ለጥፋ እኮ ነው። አታሳዝንም? ይህንን ቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ። ይኔ ማቤት ድስት ጥደሽ ታለቅሻለሽ። ገና ገና ታነቢዋለሽ። ዩ ጋዴሚት ዩ ጋዴሚት ገና ድስት ጥደሽ፣ ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ አለ። እንቁርቲ እንቁርቲ ልጆቿን ወዳ ሳይሆን በግዷ ማስረከባለች። ወዳ ሳይሆን በግዷ። አዎ ቀይሪ፣ ቀይሪ፣ ቀይሪ ቢሻለሽ። ስለ ኮንግራቹሌሽን ኤኒዌር፣ በራሷ አፍ እንድታወራው ነው የፈለኩት። አውርተዋለች። ቫኬሽን እንግዲህ ቫኬሽን ከሆነ ደግሞ ምን ያህል እንደሚቀጥል አሁንስ፣ ቫኬሽኑ አላለቀም ብላችሁ ጠይቋት፣ ጠይቋት በሉቻው። ለማንኛውም ኮንግራጁሌሽን። የእንቁርቲ ልጆች ተቀምተዋል በአባትየው ፍርድ ቤት ላስት ፍራይዴ።